እስከ 12 ሰዓት አለን። የሚመጡትን ሀሳቦች እንቀብላለን። ምናልባት የፖሊስ ሪፖርት ስላለ ኮማንደር ማርቆስ ጋር ደውል ለማድረግ ሳያስፈልግ አይቀርም። አዎ፣ አዎ። የደንብ የማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎች ተያዙ ነው። ቲክቶከሮች ናቸው፣ ቲክቶከሮች ናቸው፣ ቲክቶከሮች ናቸው። ምንድን ነው ተይዘዋል የሚል ምናልባት መረጃውን እናጋራቸው ወይስ መደወል ይሻላል? መረጃው ስላለን ማጋራት እንችላለን። ስሞቻቸው ፕራንክ እያደረጉ ነው። እንደ ፕራንክ አይነት ነገር መሰለኝ። ቪዲዮን አልተመለከትኩትም፣ እውነት ለመናገር ግን ተይዘው ፎቶቸው የወጣበትን የፖሊስ ሪፖርት ግን ፖሊስ ካወጣው ሪፖርትም ጭምር ተመልክተነዋል። ግለሰቦቹ በጎዳና ላይ የሚተዳደሩ ግለሰቦችን ንብረት በመበተን ለማስደንገጥ ፕራንክ ለማድረግ ነው። አዎ፣ ለማስደንገጥ ፕራንክ ለማድረግ ነው ሙከራ ሲያደርጉ የነበሩት አንዳንዶቹ በደንብ ይታወቃሉ። በተለይ በእርዳታ ላይ ይሳተፉ የነበሩ ልጆች እንደነበሩ አንዳንዶቹ ከምስላቸው ለመርዳት ይችላል። በአንዳንድ እርዳታዎች ላይ የሚሳተፉ ልጆች እንደሆኑ ተመልክቻለሁ። ግን በግሩፕ ሆነው ፕራንክ የሚመስል ነገር ዩኒፎርሙንም ለብሰውታል። የሚያስገርም ዩኒፎርሙን ለብሰውት ነው ፖሊስ መረጃውን ይዞት እየወጣው። ስሞቻቸውም አሉ ሸጋው ጫን ያንን ላይ መሐመድ ሐምዛ ያሲን፣ አቤኔዘር ተስፋይ በየነ እና ጌትነት ደምለው ዳምጤ የተባሉት ግለሰቦች ናቸው የተባሉት። ከዛ አንጻር ቅድምም ስንል ነበረ። በዚህ ጉዳይ ላይ ታዲያስ አዲስ የዘውትር ተባባሪ ናቸው ከአዲስ አበባ ፖሊስ ኮማንደር ማርቆስ ስለ ጉዳዩ እንዲነግሩ እንደወላ አድርጌላቸዋለሁ። እንደምን ዋሉ ኮማንደር ሰላም ነው ሁሉ ሰላም ነው አሁን የደረሰን መረጃ እናንተም ይፋ ያደረጋችሁት ጉዳይ ትንሽ አነጋጋሪ ሆኗል እና በሱ ጉዳይ ላይ እንደተለመደው መረጃ እንዲሰጡ የነበረ ደውል ያደረኩት ምንድን ነው የተፈጠረው ኮማንደር ያው ቀደም ሲል እንግዲህ በእኛም ላይ ግለሰቦቹ እንግዲህ ገና እየተጣራ ያለ ጉዳይ ነው። ዓላማቸው ምንድን ነው ለምን እንደዚህ አይነት ማስታወቂያ የመስራት አደረባቸው የሚለው ዝርዝር ነገሩ በመበራም የሚጣራ ቢሆን ግን፣ የተቋማትን ገጽታ ማቆሸሽ፣ እንደዚህ ማበላሸት፣ ኔጌቲቭ በሆነ መልኩ ህብረተሰቡ እንዲገነዘበው ማድረግ አግባብነት የሌለው ነው ወንጀልም ጭምር ስለሆነ ግለሰቦችን በቁጥጥር ስር አውለናል። እንግዲህ በተለያዩ ማህበራዊ ድረገጾች ላይም እንዳያችሁት የቀድሞውን የደንብ ማስከበር ዩኒፎርም የሚመስል ነው የለበሱት የአራት ሰብስጠው ሬሻውን የማስከበር ብሎ እንዲያስብ ነው። መንገድ ላይ የተለያየ ቁሳቁስ ነገሮችን የሚሸጡ ወጣቶችን እየደበደቡ በጣም በሚዘገንም መልኩ እያንከባለሉ ጭምር ሰብዓዊ መብታቸውን በሚነፍ መልኩ ጉዳት ያደርሱባቸው ነው የሚያሳየው ቪዲዮ በጣም በርካታው ሰው ኢትዮጵያ ውስጥ ነው እየተደረገ ያለው ብሎ

ምናልባት እንግዲህ አንዳንድ መረጃዎችን እኛም ስንሰማ ቲክቶክ ላይ የሚታወቁ ልጆች ናቸው ፕራንክ ወይ ደግሞ እንትል ሊሆን ይችላል አይነት ስሜት ያለው አስተያየት እያየው ነው። ከዛ አንጻር ምናልባት እንደዚህስ ቢሆን ምንድን ነው የሚጠብቃቸው? ጣፈንታ ከዚህ በኋላ የእኛ ስራ ሊሆን የሚችለው ምርመራዊ ማጣራት ጉዳይ ነው። ከዛ በኋላ ፍርሱ ካለበ ክስ እንዲመሰረት ነው የሚደረገው። ከዛ በኋላ ተከታይነት የሚሆነውን ነገር አብረን ነው ምናየው። ዞሮ ዞሮ ግን አለማወቅ ከተጠያቂነት አይደለም። አንዳንድ ግለሰቦችን በአለማወቅ ሊሆን ይችላል ያ ሀሳብ እየሰጡ ነው ያሉት። ይህ ትክክል አይደለም። አስቀድመን የምንሰራውን ስራ አውቀን ነው መስራት ያለብን። የሆነ ነገር ለማግኘት ብለ የሆነ ነገር ላይ እንደዚህ አይነት ከባድ የሆነ ነገር፣ በተለይ ደግሞ አገልግሎት ሰጪ ተቋማት ናቸው ነበት መፋኩራ ላይ ያሉት ናቸው የእነሱን የእነሱምን ስማግዝ ሊያደርግ በሚችል መልኩ እንደዚህ ማድረግ፣ በተለይ ደግሞ በማህበራዊ ድረገጦች ላይ እንደዚህ ያሉ መልዕክቶች እንዲተላለፉ ማድረግ የተቋሙ ዘሳ ማበላሸት ብቻ ማለት ነው። ህብረተሰቡ በተቋሙ ላይ ያለሆነ ሌ እንዲቀንስ ነው የሚያደርገው። ከዛም ባሻገር ደግሞ ሰራተኞችን በአግባቡ ስራቸው እንዳይሰሩ የሚያሽባ ጥቅም ነገር ሊፈጠር ይችላል። ስለዚህ አስበው ነው መስራት የሚጠበቅባቸው። ከዚህ ጋር በተገናኘ ቀጣይ የሚሆነው የመኖራ ፊደት ብንበረ ለው ዜ ቀጣኛ ምንግል ነው ማለት ነው ምናልባት አሁን ሶሻል ሚዲያ ሁሉም ባለ ሚዲያ ነው። የተለየ ወጣ ያሉ ነገሮችን በማየት በመስራት ሰውም እንዲህ አይነት ነገር እንዲሰራ የመፈለግ ነገር ይታያልና ፕራንኮች ይበዛሉ። ሰዎች የተሰበሰቡበት ቦታዎች ላይ ያለ ፈቃድ የሚደረጉ ነገሮች አሉ። አንዳንዶቹ ደስ ይላሉ፣ ፈገግታ ያጭራሉ። አንዳንዴ ደግሞ ከመስመር ይታለፍና የሰዎችን መብት የመንካትም ነገር አለና ከዛ አንጻር ተመሳሳይ ነገሮች እንዳይደረጉ ወይም ደግሞ የማድረጉ ቀይ መስመርስ እስከምን ድረስ ነው የሚለው ላይ አስተያየት ቢሰጡ ብዬ ነው። አዎ ይህን ዜና በዋነኛነት ወደ መጠቡ እንዲደርስ የምናደርስበት መሰረታዊ ምክንያትም ይሄ ነው። ይህን ነገር አስበው ገንዘብ የማግኘት ሀሳብ ኖሯቸው እንዲያልተገባ ድርጊት የሚፈጠሩ ግለሰቦች ቆም ብለው አንድ ሁለት ሶስት አራት ጊዜ ጭምር እንዲያስቡ የሚያስከትል ነው ማለት ነው ምክንያቱም አለማወቅ በተጠያቂነት አያድንም። የሆነ ነገር ለማግኘት ሊሆን ይችላል፣ ምን ይሁን፣ የተቋምን አይደለም የግለሰቦችን መልካም ስምና ዝና ጉዳይ ወንጀል መሆኑን፣ እንደዚህ አይነት ስራ የመስራት አሳቢ ያላቸው ሰዎች ሁሉ እንዲገነዘቡ እንፈልጋለን። እነዚህ ሰዎች እንግዲህ ሲታይ ምን አስበው ነው የሚለው ነገር እሱ እንደተጠበቀ ሆኖ፣ እንዳልከው በግለሰቦች ላይ፣ በተቋማት ላይ፣ በቡድኖች ላይ ነጌቲቭ የሆነ አሉታዊ የሆነ አሳሰብ እንዲኖር አድርገው የተለያዩ ስራዎችን የሚሰሩ እና በማህበራዊ ሊበት ግለሰቦች ከቀን ወደ ቀን እየተበራከቱ መጥተዋል። በጣም ደፋሮች ናቸው። በኋላ ላይ ግን ሊመጣ የሚችለውን ነገር በማወቅም ቢሆን ይችላል፣ ባለማወቅም ሊሆን ይችላል። ዞሮ ዞሮ ቆም ብለው ማሰብ እንዳለባቸው የሚያሰ ሁሉ ነገር ቀይ መስመር አለው። ከገደብ የሚያልፍ ነገር በኋላ ተጠያቂነቱ ከባድ ነው የሚሆነው። ይህን ግምት ውስጥ በማስገባት እንደዚህ አይነት ህገወጥ ድርጊት የሚፈጽሙ ግለሰቦች ከድርጊታቸው እንዲታቀሙ የአዲስ አበባ ፖሊስ በዚህ አጋጣሚ መልዕክት ያስተላልፋል። ማለት ኮማንደር ማርቆስ ታደሰ ከተለያ ጋር ስላደረጉት ቆይታ ከልብ አመሰግናለሁ። መልካም አመሻሽ ብያለሁ። ያው እንግዲህ ቲክቶከሮች ናቸው አልከኝ። ቲክቶከሮች ናቸው፣ የተወሰኑት ይታወቃሉ፣ በገጽታቸውም ይታወቃል። ያው ብዙ ሰው ስክሪን ላይ ስለሚታዩ ቲክቶክ ገጽታቸውም ይታወቃል። ያው እሳቸው እንዳሉት ከዚህ በኋላ የፖሊስ ስራ የማጣራት ስራ እንደሆነ ተነግሯል። ግን አንዳንድ ነገሮች ልክ ሲያልፉም መያዝ አለባቸው አይደለ? ይሄ አሁን ብዙ ትምህርት የሚሰጥ ይመስለኛል። አሁን ብዙ ነገሮች አጀንዳችን እየሆኑ የመጡት ጉዳዮች በአጠቃላይ ከሶሻል ሚዲያ እየሆነ ነው። የያዝነውን ነገር በኃላፊነትና በአግባብ ያለመጠቀም ችግር አሁን ሬዲዮኑ ቴሌቪዥኑ በደንብ ለአመታት ቆየና ኃላፊነት ይሰማዋል። ሲናገር እንኳን ሰላምታው በጨዋ ደንብ ነው። የሚመለከተው የመገናኛ ብዙሃንን ብሮድካስት ኤጀንሲ ደግሞ አይንና ጆሮ ብዙ ጊዜ ቴሌቪዥንና ሬዲዮ ላይ ነው። ያ መስተካከል ያለበት ይመስላል። ነገሮች ህዝብን ከህዝብ እንደዚህ የሚያቃቅሩ ወይ ደግሞ የሆነች ነገር የሚፈጠሩ ነገሮች ሁሉ በአብዛኛው እንግዲህ ከቅርብ ጊዜ ወዲህ የሶሻል ሚዲያ እየሆነ የመጣ ይመስላል። እንግዲህ ጥናት ይፈልጋል። እና ከዛ አንጻር ሁሉም የያዘው ስልኩ ላይ ሁሉም ካሜራው ላይ እንደ የሆን ነገር ከማድረጉ በፊት ሁለት ሶስት ጊዜ ማሰብ ይቻል። አብረን የኖረን ህዝቦች ነን። ባህል አለ። ያንን ባልጣሰ መንገድ ቢሆን የተሻለ ነው እና በተለይ እንደ አጀንዳ የሚመጡትን ሰሞንኛ ነገሮች ስታይ እንትና ነው ጥፋተኛ እንትና አይደለም ጥፋተኛ ለማለት አይደለም። ግን እጃችን ላይ ሚዲያ አለ። እዚች ጋር ቀርጬን የምፖስታት ነገር በአንድ ጊዜ ብቡ መጥፎ ነገር እስከሆነ ድረስ ደግሞ ብዙዎች ጋር የመድረስ አቅም አለውና ቆም ብሎ ማሰብ ያስፈልጋል እና ከዛ አንፃር እንግዲህ አለማወቅ ከተጠያቂነት አያድንም። ወታች ወታችሁ በምትሰሩት ስራዎች ላይ ትንሽ ማሰብ ያስፈልጋል። እንግዲህ ኮማንደሩ እንደሚናገር እንደተናገሩት ኮማንደር ማርቆስ እንደገባኝ ከሆነ እኔ ይህን ነገር ያደርጉት ወጣቶች ምንም ሆነ ምን ያሉት እኛ ጉዳዩን አጣርተን ክስ እንከፍታለን ብለዋል። ያ ማለት ያስከስሳል። አንደኛ ያለ ፈቃድ ዩኒፎርም በማድረግ የቀድሞን፣ ሁለተኛ ደግሞ የተቀረጸው ነገር የተቋሙን ስም የሚያበላሽ ስለሆነ እና እንግዲህ ቀጣይ ጣፍንታቸው እንደሳቸው ንግግር ከሆነ ጉዳያቸው በፍርድ ቤት ሄዶ ቢያንስ የሆነውን ነገር ማስረዳት የሚችሉት እዛ ይመስለኛል። እንግዲህ የሆነ እሳቸው ባሉት መሰረት ፖሊስ በቁጥጥር ስር አድርጓቸዋል። እንግዲህ ምርመራዎች እንደሚቀጥሉ ይጠበቃል። አው እንደ ቀላል ተነጋግሮ የሚደረጉት ነገሮች ነገ ቤተሰብ ላይ ልጆቹም ላይ የሚያመጡት ነገር የሚያመጣው ነገር በጣም ከፍተኛ ሊሆን ስለሚችል ቲክቶክ ተመልካቹም ይመስለኛል ተመልካቹም እንዲህን ነገር እንዲሰሩ ይገፋፋቸዋልና እነሱም መስመሯን አለፍ እያሉ ነውእና ቲክቶከሮች የሆናችሁ አንድን ነገር ከመስራታችሁ በፊት ሁለት ሶስት ጊዜ ማሰብ አለበለዛ እንዲህ አይነትም አጋጣሚ ህይወታችሁን ወደ ሌላ የክስና የእስር እዳውስ ሊከት ይችላልና አንድ አንድን ነገር ከማድረግ በፊት ቆም ብሎ ማሰብ አግባብ ነው ለማለት ነው።